የወጣውን ወጪ ተኪል ቅጣቱ ጨርሼ ነው የወጣው። መስራት ልጅ ጥንቃቄ ከዚህ በኋላ መውሰድ አለብሽ። ህዝብ እየተጎዳ ነው በእናንተ ስህተት። አንቺ እኮ ልርጋርሽ እንደሱ አይደለም የአንቺ ሀሳብና ኖሮሽን እኔ ላይ ለማድረግ ነው። ያው መዝገቡ የተቀጠረው ለውሳኔ ነው። ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ሁኔታ የጣሴ ሲሆን በሙያዬም ዳኛ ነኝ። ስለ ክሱ ማስረዳት ነው እንጂ ጭቅጭቅ አረጋችሁት። ክቡር ፍርድ ቤት፣ ክቡር ፍርድ ቤት ላውራ። ጫማው ያንቺ ነው ያንቺ አይደለም? ጫማው ጩኸት አረጋችሁት። የመጨረሻ ማስጠንቀቂያዬ ነው። ከዚህ በኋላ ከደገምሽ ይቀጣሻል። ሰላም፣ ውድ ተመልካቾቻችን እንደምን ከረማችሁ? ይህ ሳምንታዊ ሆነ የዳኛ ይታይ ፕሮግራም ነው እንዴ። የዳኛ ይታይ ሰዓቱን ጠብቆ ወደ እናንተ ወደ ውድ ተመልካቾቼ እናንተን ንቃት ሰግ ከፍ የሚያደርግ የተለያዩ የሕግ ፕሮግራሞችን ይዤ ቀርቤላችኋለሁ። ይህ ፕሮግራም ወደ እናንተ ይዤላችሁ ምቀርበው እኔ ይታይ ጣሴ ስሆን በሙያዬ ዳኛ ነው። በዚህ ፕሮግራም ላይ የምትመለከቱት ከኔ በስተቀር ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናኞች ናቸው። ነው ያው በሙያዬ ዳኛ ነኝ። እንግዲህ በዛሬው ችሎት አሁን ችሎት ልገባ የተዘጋጀሁኝ ነው። የዛሬው ችሎት አንድ እህታችን አንድ የፋርማሲ ባለሙያ ከሳ ወደ እኔ ችሎት መታለች። በምን ምክንያት ነው የከሰሰችው? ለምንድን ነው ምንድን ነው የሚለውን አጠቃላይ ፍርዶ ክርክሩ የችሎት ሂደቱን አብረን የምንከተለው ነው የሚሆነው። ተከተሉኝ። መልካም ቆይታ እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል ከሳሽ ወይዘሮ ማርታ ዘሪሁን አቤት ተከሳሽ ወይዘሮ ሄለን መኮንን አቤት ቀርባችኋል ጥሩ እንግዲህ ከሳሽ ከተከሳሽ መድሃኒት ቤት ፋርማሲ ቤት በሐኪም የታዘዘልኝን መድኃኒት ለመግዛት ሄጄ የተሳሳተ መድኃኒት በመስጠታቸው ምክንያት በጤናዬ ላይ ከፍተኛ የሆነ ጉዳት ደርሶብኝ፣ በዚህ ምክንያት ለሕክምና ያወጣሁት ወጪ አለ እሱ ሊከፍሉኝ ይገባል በማለት ክሳቸውን ይዘው ቀርበዋል። አይደለም? እስቲ የተፈጠረውን ነገር ያስረዱኝ። ምን ነበር የተፈጠረው? በዕለቱ ታምሜ ነበርና በታመምኩበት ሰዓት ጎረቤት ጠርቼ ሆስፒታል እንዲወስዱ ነገርኳቸው። ባለቤቴ ስራ ነበር። ከዛ በኋላ ሆስፒታል አቅራቢያችን ያለው ክሊኒክ ሄድኩኝ። መካከለኛ ክሊኒክ ነው። ታክሜ መድኃኒቱን በአግባቡ እንድወስድ ሐኪሙ ነግሮኝ መድኃኒቱን ለመግዛት እኔና ጎረቤቴ መድኃኒት ቤት ሄድን። ከዛ በኋላ መድኃኒቱን ስንገዛ መድኃኒቱን እንዴት እንደሚወሰድ አስረድታኝ መድኃኒቱን ይዤ ወደ ቤቴ ሄድኩኝ። በአጋጣሚ ባለቤቴ ከስራ ተመልሶ ነበርና ባለቤቴ መድኃኒቱን ሉጥ ካደረገኝ በኋላ መድኃኒቱን ውጪ ወዲያው ከሰላሳ ደቂቃ ቢያንስ ከአርባ ደቂቃ በኋላ ራሴን ሳትኩ። ራሴን አላውቅም ነበር። እኔ በሶስተኛው ቀን ነው ከአይሲ ውስጥ የወጣሁት። ስነቃ ከአይሲ ሆስፒታል እንደሆንኩ እራሴን አገኘሁት እና በጣም ከሚገባ በላይ ነበር የታመምኩት። በጣም ከምናገረው በላይ ማለት ነው። ምክንያቱም መድሃኒቱ የታዘዘሊ መድሃኒትና የሰጡኝ መድሃኒት ይለያያል። ማዘዣው ሌላ ነው፣ የሰጡኝ መድሃኒት ሌላ ነው። ሽሮፕና ኪኒን ነበር። ከዛ በኋላ ግን በጣም ለጉዳት ተዳረግኩኝ። እጅግ በጣም ታምሜ ነበር። የተሳሳተ መድኃኒት ተሰጥቶት በመውሰዶ ምክንያት የደረሰቦትን ጉዳት እስኪ ዘርዘር አድርጎ ያስረዱኝ። ጉዳቱ ከፍተኛ ነበር። እንደው መድኃኒቱ ደግሜ ወስደው ኖሮ ጉበቴ እንደሚነካ ነው ዶክተር ነገረኝ። እጅግ በጣም በጣም በጣም ነው የተጎዳውት ጨጓሬ። አሁን ድረስ ትክክለኛ ምግብ መብላት አለበኔ ክቡር ዳኛ በጣም ከፍተኛ ጉዳት ነው የደረሰብኝ። አሁን ረጅም መንገድ መሄድ አልችልም፣ እያመኛ ልቤን። እንደገና ጨጓሬ ከጥቅም ውጭ ነው የሆነው፣ ምክንያቱም የተሳሳተ መድኃኒት ነው የሰጠችኝ። ስለዚህ መድኃኒቱ ጎርቶኛል። ዶክተሩም እንዳስረዳኝ በጣም ውስጤ እንደተጎዳ ነው ያስረዳኝ እና ጉበቴ ደግሜ በወስደው ኖሮ መድኃኒቱን ጉበቴ እንደሚነካ ነበር የነገረኝ። አሁን ግን ፍርድ ቤት ይሄ ሁሉ ነገር መድኃኒቱን ሊያመጣም አይችልም። እሷ ዝም ብላ ነው የምታወራው። ቆይ ስነ ስርዓት ያዥ፣ ተራሽ ሲደርስ እድል እሰጥሻለሁ። የዛኔ ታስረጃለሽ። አሁን ዝም ሳልዳጭ የሌባ ነው ያይነ ደረቅ መልሶ ልብ አድርቃሉ። እኔ የምልሽ እኔ የተጎዳዩት እኮ እኔ ነኝ ሰምኛለሽ። በስነ ስርዓት እያስረዳው ነው። አደላ ፍርድ ቤቱን በስነ ስርዓት አዳምጪ። መጀመሪያ አስረጂኝ፣ አንቺም ዞረሽ ለእኔ አስረጂኝ። እንዴ ምን ሆናለች? እኔ በጣም ክቡር ዳኛ፣ እኔ በጣም ተጎድቻለሁ። ጉዳቴ በዚህ ብቻ አያበቃም። ስራ ሁሉ መስራት አቁሜያለሁኝ። ከስራዬ ተሰናክያለሁ፣ ከስራ ተወግጃለሁ። ብዙ ጉዳት ነው የደረሰብኝ። የሥነ ልቦና ጉዳት ደርሶብኛል። ምክንያቱም ከጓደኞቼ በታች ሆኛለሁ። ልጆቼን በስነ ስርዓት ማስተናገድ አልቻልኩም። በቤቴ ሰርቼ ማብላት አልቻልኩም። ከስራ ተወግጄ ልጆቼ ጉንበስ ቀና ብዬ ካላበላቸው ምንድነው የኔ ጥቅም? በጣም ተጎድቻለሁ። ስለዚህ ለህክምና ያወጣሁትን ወጪ እንድትመልስልኝ ይፈልጋሉ። እንግዲህ ተከሳሽ ከርሶ መድኃኒት ቤት የተሳሳተ መድኃኒት በሐኪም የታዘዘልኝን ሳይሆን የተሳሳተ መድኃኒት ይሸጡልኝ፣ ስለዚህ ለጉዳት ደርሶብኛል። ለደረሰብኝ ጉዳት ደግሞ ለህክምና ያወጣሁትን ሊከፍሉኝ ይገባል በማለት ክሳቸውን አምጥተዋል። እያዳመጡ ነው። እስኪ ምላሽ ስጡ። ከእርሶ ፋርማሲ መድኃኒት መጥተው ገዝተዋል። መድኃኒቱ ስጥ የተሳሳተ ነው እርስዎ የሰጡት ምንድን ነው ያለውን ነገር እስኪ ምላሹትን ስጡኝ። ክቡር ፍርድ ቤት፣ ከዚህ በፊት ከሳኝ በሌላ ፍርድ ቤት ጉዳይ ታይቶ ሁለት ዓመት ለስራት ስድስት ወር ፋርማሲዬ ተዘግቶ እንደገና ደግሞ ስልሳ ሺህ ብር ከፍጃት አለሁ። አሁን ደግሞ እንደገና ፍርድ ቤትና ፋርማሲ ባይስ ቁጥር እኔ ነኝ፣ እንዴት ዝም እላት እንደገና የምትከሰል ይህ ሁሉ በሽታ ደግሞ በእኔ መድኀኒት ነው እንደ የመጣው ያለባትን በሽታ በጠቅላላ እኔ እንዳሳክማት ትፈልጋለች እንደ ክቡር ዳኛ ከዚህ በፊት በሌላ ፍርድ ቤት ይህንን ለህክምና የወጣውን ወጪ ነው ጠይቃ የከፈሉት አይደለም? ምንድን ነው የህክምናውን ወጪ ሳይሆን እየተሳሳተ መድኀኒት ስለሰጠችኝና እኔ ለህመም እንደተዳረግኩ ከሆስፒታሉ ትክክለኛ መረጃ ይዤ ስለሄድኩኝ ነው። በወንጀል ፍርድ ቤት ወንጀል ችሎት ነው። ወንጀል ነው። በወንጀል ፍርድ ቤት ቅጣቱ ደግሞ ብሩ ስልሳ ሺህ ብሩ ደግሞ ወደ እኔ አይደለም። ቅጣት ነው የከፈለችው፣ ቅጣት ነው፣ ቅጣት ነው እንጂ ለእኔ የተከፈለ ነገር የለም። እኔ ደግሞ የአወጣሁትን ወጪ ከነ ልፋቴ ከነ በሽታይ ከነ ድካሜ እዚያ የዳረገኝን ካሳይ እንድትከፍለኝ ነው የምፈልገው ሌላ ነገር አለ ክቡር ፍርድ ቤት አሁን የምታወራው ወሬ ምንም ሊገባኝ አልቻለም እኔ ከየት አምጥቼ እንድከፍላት ነው አሁን ድጋሜ ከሰሰችኝ እንዴ ሲጀመር ሰው በደንብ አንብባ እንትን አትወስድም ነበር እንዴ መድኃኒቱን ማንበብና መስጠት የነበረብሽ እኮ አንቺ ነሽ እኔ ነኝ እንዴ ማንበብ የነበረብኝ ቢሆንስ ቆይ ቆይ ለእኔ ነው ወደዚህ ማስረዳት ያለባችሁ ጎን ለጎን አይደለም ክቡር ፍርድ ቤት እሷ ሁድቋን በመማት ቁጥር ራሷን በመማት ቁጥር እኔ ነው እንዴ የምትከሰኝ? እኔን ትዝ የሚላት እንዴ እሷ እንደውም መጀመሪያም ሰት የዛን ቀን ራሱ ቀፍ አይነበረ ባለሙያ ነው አደለ አንድ የፋርማሲ ባለሙያ በሞያው ያለ ሰው የሐኪም ማዘዣ የሆነ መድኃኒት ሲመጣ አይቶ የመስጠት ኃላፊነት እና ግዴታ የለበትም እንደ አለበት። ይጣለው ማን ላይ ነው ኃላፊነቱ? አለበት ክቡር ፍርድ ቤት። ግን በዛ ተቀጥቻለሁ። ቅጣቴን ጨርሼ ነው የወጣሁት ከሁለት ዓመት በፊት ከሳይ፣ ቅጣቴን ጨርሼ ነው የወጣሁት። አሁን ራሷን ባመማት ቁጥር፣ ሆዷን በቆረጣ ቁጥር፣ ጨጓራዋን ባመማት ቁጥር፣ ያልሆነ ነገር በበላሽ ቁጥር እኔ እንዳሳክማት ትፈልጋለች እንዴ እኔ ኔ መቤት ክቡር ዳኛ? እኔ አሳክሚኝ አላልኩ ከዚህ በኋላም ብታማም እሷ የምጠይቅበት ምክንያት የለም። ግን ያልኩት እኔ የወጣውበትን የወረድኩበትን መድኃኒት የከፈልኩበትን ከዚህ በኋላ ስራም ስለሌለ መቋቋም ስለማልችል የወጣውን ወጪ ተኪልኝ ነው እንጂ ያልኩት። እኔ ራስ ምታት አያቀኝም ነበር። እድሜ ላንቺ። እኔ ራስ ምታት አያቀኝም ነበር። ማንም ይጠየቅ ጎረቤት ቢጠየቅ፣ እኔ ራስ ምታት አያቀኝም። ግን ከአንቺ መድኃኒት ወስጄ ከታከምኩ በኋላ ነው እንደዚህ አይነት ጉዳት በትክክል ምግብ በልቼ እንኳን ወደዛ ወደዚህ ማለት አልችልም። አንጀቴ እንደታጠፈ ነው እስካሁን ድረስ ሐኪም፣ ሲጀመርም ታመሽ እኮ ነው እኔ ጋ የመጣሽው፣ አደለም? መድኃኒት ለመግዛት እኮ። ትክክለኛ መድኃኒት አልሰጠሽኝም። አሁን ደግሞ በእኔ ታሳብበያለሽ። ትክክለኛ መድኃኒት አልሰጠሽኝም። አደለም እኔ የሰጠሁሽ መድኃኒት። አሁን በተሰጠኝ እንትን ፍርዴን ተቀብዬ ጨርሼ ወጥቻለሁ። አሁን ልከሰስ አይገባም። ሲጀመርም እሷ መጀመሪያውን ቀለብ ላባ ነገር ናት ያልሆነ ነገር እኔ በሌላ ነገር ወስደው ይሆናል። ዝም ብላ እዚህ እንትን ትላልሽ እንዴ? እንዴ? እሷ ፋርማሲ ስታይ እኔ ትዝምብላ አስረጅኝ፣ ወደዚህ ለእኔ አስረጅኝ። ሰው በወንጀል ተቀጣ ማለት የፍትሐብሔር ኃላፊነት የለበትም ማለት አይደለም። የወንጀል ቅጣት ሌላ ነው፣ የፍትሐብሔር ተጠያቂነት ደግሞ ሌላ ነው። ሁለቱ የተለያዩ የህግ አካሄዶች ናቸው። ለዚህ በወንጀል ስለተቀጣሁኝ አሁን በፍትሐብሔር ልቀጣ አይገባም፣ ልጠየቅ አይገባም እያሉ ያሉት ነገር አግባብ ያለው አይደለም። አሁን እንደተረዳሁት የተሳሳተ መድኃኒት በመስጠትዎ በወንጀል ክስ ተከሰው ቅጣት ቶትን ወስደው ስልሳ ሺህ ብሩንም የከፈሉት የህክምና የጉዳት ካሳ ሳይሆን በወንጀሉ የተቀጡትን ቅጣት አንድ በእስር ሁለት ፋርማሲው መዘጋት ሶስት ደግሞ የገንዘብ ቅጣት ነው የተቀጡት፣ አይደለም። እዚህ እንደዛ ነው እያሉ ነው። እዚህ ጋርም አያይዘዋል። አይደለም አያይዣለሁ፣ የመድኃኒቱ አይነት አያይዣለሁኝ፣ ያወጣሁትንም ወጪ ከነደረሰኙ አያይዣለሁ። ስለዚህ በወንጀል ስለተቀጣው አሁን ድጋሚ ልጠየቅ አይገባም የሚለው ነገር ሁለቱ የተለያየ ስለሆነ ይህንን ግንዛቤ ውስጥ እንዲያስገቡ ብዬ ነው። ምን ያህል ነው ለህክምና ያወጡት? ሀያ አንድ ሺህ ሁለት መቶ ብር ማስረጃው ተያይቶ። የት ሆስፒታል ታክመሽ ነው ሀያ አንድ ሺህ ምናምን ብር ነው? አሁን ከብትጠው የከሰሽ አስገብቻለሁ። ጃውን ክቡር ዳኛ የተዩ አምጥቼ እንድከፍልሽ ነው ወደ ፋርማሲ እኮ ተዘግቶብኛል። ከየት አምጥቼ እከፍልሻለሁ? ለእኔ አስረጅኝ ወደዚህ። ሙር ፍርድ ቤት እኔ አሁን በስራ ላይ አይደለም ያለሁት ገናው ነው ከስር የወጣሁት ከየት አምጥቼ እንድከፍላት ነው እንዴ የቤቷን ወጪ ሁላ በኔ ልትልት ነው እንደ ሃያ አንድ ሺህ ሃያ አንድ ሺህ ብር ቀልድ ነው እንደ ሃያ አንድ ሺህ ብር እንዴ ክቡር ፍርድ ቤት ይሄ ነገር ይታይልኝ በደንብ እንዴ ሃያ አንድ ሺህ ብር ትላለች እንዴ ለእኔ አስረጅኝ ከዚህ በኋላ ስሜታዊ ሆኖ አይደለም መናገር ያለብዎት ለእኔ ወደዚህ አስረጅኝ ጎን ለጎን አይደለም ያለውን ነገር ለእኔ ነው ወደዚህ ማስረዳት ያለብሽ 21 ሺህ ብር እኮ ወጪ ያወጣውት በአንቺ ምክንያት ነው የእኔም ቤት በእኔ ምክንያት አላወጣሽም። በቃ እራስሽ አንብበ ተረተሽ ያለውን ነገር ሁሉ መውሰድ ያለብሽ የእራስሽ አንብበሽማ መስጠት ያለብሽ ነበረ። ከእዚህ በኋላ ማጥፋት እራሱ አረቄ የሚባል ነገር ጣሙንም አላውቀውም። የእኔም የትም አታውቂኝም፣ የትም አላውቅሽም። እንከባበር። አላስፈላጊ የሆነ ቃላቶችን አትጠቀሚ ከዚህ በኋላ እቀጣሻለሁ። ማስረዳት ያለብሽ ነገር ለእኔ ነው። ማስረዳት ያለብሽ መጀመሪያ እኮ መድኃኒቱን አንበበሽ መስጠት ያለብሽ አንቺ ነሽ። እኔ ሐኪም ነሽ ብዬ አምኜሽ ወደ አንቺ ቤት መጥቻለሁ። መድኃኒቱን የገዛሁሽ መድኃኒቱ ልየታዘዘልሽ ይሄ ነው ብለሽ ሰጠሽኝ። እኔ ደግሞ በዚህ መሰረት በዚህ ቀን በዚህ ሰዓት ውሰጅ ባልሽ መሰረት እነዛም እኮ አልደገምኩት። መድኃኒቱን አንዴ ሶስት ነው በቃ ራሴ ነው የሳትኩት። መድኃኒቱን እኮ የሰጠሽኝን አንዴ ሶስት ሳትኩ ራሴ ነው። ሌላም በሽታ ይኖርብሽ ይሆናል። እኔ ምን አቃለሁ? ታዲያ ሀያ አንድ ሺህ ስንት ብር ነው? ሀያ አንድ ሺህ ሁለት መቶ ብር። እሺ ለክምና ያወጡት ሀያ አንድ ሺህ ሁለት መቶ ብር አዎ። ደረሰኝም አለ፣ መረጃ ማስረጃም አለ። ክቡር ፍርድ ቤት፣ እሷ የምትለው በሽታ እኔ ከነጭራሹ አላውቀውም። ድሮ የነበረባትን በሽታ በእኔ ነው እንደምትታከመው የኔም አቤት እኔ እኮ ታምሜ ወደ ሆስፒታል ሄድኩኝ። ሆስፒታል ከሄድኩ በኋላ የታዘዘልኝን መድኃኒት ወደ አንቺ ገዥ መጠው አይደል? ከዛ በኋላ አንብበሽ መድኃኒቱን ፋርማሲስት ነሽ አደለ? ተመረሻል? አልተማርሽም? ከተማርሽ ደግሞ አንብበሽ ምን ምን እንደመውሰድ እንዳለብኝ መድኃኒቱን በትክክል መስጠት የነበረብሽ አንቺ ነሽ። በስህተት በአንቺ ስህተት እኔ እንደውም ህይወት ያልፉ ነበረ እግዚአብሔር ይመስገን ይኸው እዚህ ጋር ቆሜ አንችን ለመከራከር በቅቻለሁ። ግን ህይወቴ ያልፈ ነበረ። በዛ አጋጣሚ ድጋሚ መድኃኒቱን በወስደውን ህይወቴ እንደሚያልፈ ዶክተሩ ተናግሯል። ለዚህ ደግሞ መረጃም ማስረጃም አለኝ። ክቡር ዳኛ፣ እኔ እማዝ ነው እኔ በህይወት ተርፌ ስለመናገሬ ወይም ደግሞ እዚህ ጋር ቆሜ ስለመከራከር አይደለም። ስንቱ ነው በዚህ ምክንያት ያለፈው፣ ስንቱ ነው ተበላሽቶ አልጋ ላይ እየቀረው በመድኃኒት ስህተት፣ በህክምና ስህተት ስንቱ ነው ያለፈው። ስንት ምሁር ነው የሞተው? ስንቱ ስንቱ ለሀገር የሚጠቅም ሰው ነው ያለፈው? ለእኔ ብቻ አይደለም እኮ ይህ እዚህ ጋር ቆሜ የምከላከለው ለእኔ ብቻ አይደለም። ስንቱ አልፏል፣ ስንቱ ጉበቱ ኩላሊቱ ተበላሽቶ፣ ስንቱ አልጋ ላይ ቀርቷል። ይህን ማገናዘብ እንኳን አልቻለችም። እኔ ስለተማረች ወደ ተማረው ሄድኩ እንጂ በመሀይምነቴ እኮ መድኃኒት ብድግ አድርጌ አልዋጥኩ ግን ስለ ፋርማሲስት የሚያውቅ ፋርማሲስት ጋር ነው የሚሄደው። ስለ ሕክምና የሚያውቅ ሐኪም ጋር ነው የሚሄደው። ይህንም በመከተል ሄድኩ እሷ ጋር ግን፣ እሷ የተሳሳተ መድኃኒት ሰጥታኝ ለዚህ ተዳረኩኝ። እዚህ ጋር መቆሜ ናት። ውስጥ አንጀቴ ውስጤ የለም፣ በቃ ውስጤ የለም። መቼም ልብስ የማይሸፍነው ነገር የለም። በጣም ተጎደረሰቦት ዘላቂ ጉዳት የለም አይደለም አዎ፣ ምክንያቱም ዘላቂ ጉዳት እንዳለው እንዳለውና እንደሌለው ዶክተሩ ለሶስት ወራት ተከታታይ ህክምና እንዲደረግልኝ አድርጎ ከሶስት ወር በኋላ ነው ዘላቂ ጉዳት እንደሌለው የተነገረኝ። መድኃኒቱን እንደግሜ ውጭ ቢሆን ኖሮ እንኳንስ ዘላቂ ጉዳት ህይወቴን እንደሚያልፍ ነው ሐኪሙ የነገረኝ። እና እግዚአብሔር ይመስገን እዚህ ጋር ቆሜ ተከራከር ያለው እግዚአብሔር ደግሞ ለልጆቼ ስላተረፈኝ ፈጣሪ አመሰግናለሁ። ግን ያው ወጪን እንድትሸፍነልኝ እፈልጋለሁ ክቡር ፍርድ ቤት። አስር ጊዜ ወጪ ወጪ ወጪ የምትለው እንዲ እኔ ከየት አምጥቼ እንድከፍላት ነው? ሲጀመርም ኑሯን በእኔ ልታደርገው ነው? እንዲ በየቀኑ እየከሰሰችኝ እንዲ እኔ ስሆን ከየት አመጣለሁ? ይኸውልሽ፣ ጥንቃቄ ከዚህ በኋላ መውሰድ አለብሽ። ህዝብ እየተጎዳ ነው፣ በእናንተ ስህተት ህዝብ እየሞተ ነው እንደሱ የአንቺ ሀሳብማ ኑሮሽን እኔ ላይ ለማድረግ። ቆይ ቆይ ቆይ። ዞሮ ማርታ አይደለማ። ልጆቿ የምታሳድገው በእኔ ገንዘብ ነው እንዴ? በየጊዜው የከሰሰችን እንዴ? አንዴ ወድቀ፣ አንዴ ጨጓራ፣ አንዴ ጉበቴ ትለኛለች። በቃ እኔ ክቡር ፍርድ ቤት ፍርድ ነው፣ ከዚህ በላይ መቆም አልችልም። ውስጤን እያመመኝ ስለሆነ ፍርድ ፍርድ ይሰጠኝ። እኔ እሷን መከራከር አልችልም። እሷ በበላ አንጀቷ ነው። እኔ አንጀቴ መብላትም መቀበልም አይችልም። እና በል ነበር እንዳንቺ ጤንኛ አይደለሁም። እድሜ ለአንቺ አንጀትና ጉበቴን በጥሻሽዋል። ቆይ ቆይ፣ በቃ አሁን ሀሳባችሁን ገልጻችኋል አይደለ? ካስረዳችኝ በቂ ነው። ሌላ ነገር አትነጋገሩ። ክቡር ፍርድ ቤት፣ እኔ እንግዲህ ቅጣቴ ጨርሼ ወጥቻለሁ። በባለፈው ቅጣቴ ነው እንትን የምለው እሷ ፋርማሲና ፍርድ ቤት ባየች ቁጥር እንድትከሰኝም አልፈልግም። ቅጣጤን ጨርሻለሁ። ከዚህ በኋላ እኔ በቃ እናንተ የምትሉኝን እንቀበላለሁኝ። በቃኝ መሮኛል። እሷ ነገር በየጊዜው ትከሰኛለች። ጥሩ። እንግዲህ ፍርድ ቤቱ የግራቀኛችሁን ክርክር አዳምጧል ማስረጃዎችም እዚህ ያሉትን መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። የዕለቱ ስራ በዚሁ ተጠናቋል። እንደምን አላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ማርታ ዘርይሁን። አቤት። ተከሳሽ ወይዘሮ ሄለን መኮንን። አቤት። ያው መዝገቡ የተቀጠረው ለውሳኔ ነው። ውሳኔ ተሰጥቷል። ውሳኔውን አነበላችኋለሁ ፍርድ ቤቱ ለውሳኔ አሰጣጥ ይረዳው ዘንድ በጭብጥነት ተከሳሽ በወንጀል ፍርድ ቤት ጥፋተኛ ተብለው መቀጣታቸው በፍትሐብሔር ሊጠየቁ ይገባል ወይስ አይገባም? ሊጠየቁ ይገባል ከተባለ ተከሳሽ ለከሳሽ የታዘዘውን መድኃኒት በታዘዘው መሰረት ሳይሆን ቀይረው በመስጠታቸው ከሳሽ ይህንኑ መድኃኒት በመውሰዳቸው ጤናቸው ላይ በደረሰው ጉዳት ለሕክምና ያወጡትን ወጪ ተከሳሽ ሊከፍሉ ይገባል ወይስ አይገባም የሚለውን ጭብጥ ይዞ መርምሮታል። በመጀመሪያ ለተያዘው ጭብጥ በተመለከተ ተከሳሽ ለከሳሽ በሐኪም የታዘዘውን መድኃኒት በታዘዘው መሰረት ሊሰጧቸው ሲገባ መድኃኒቱ ከሐኪም ማዘዣ ውጪ የተሳሳተ መድኃኒት በመስጠታቸውና በዚሁ ምክንያት በወንጀል ፍርድ ቤት በቀረበባቸው ክስ ተከሳሽ ጥፋተኛ ተብለው ስለተቀጡ በፍታቤ ሊጠየቁ ይገባል ወይስ አይገባም የሚለውን አንድ የወንጀል ድርጊት የፍትሐብሔር ኃላፊነት አስከትሎ ከሆነ ለዚሁም ኃላፊ የሚሆነው ሰው በፍትሐብሔር ረገድ ለደረሰው ኪሳራ ኃላፊነት ወስዶ ሊክስ እንደሚገባ በሕጉ በግልጽ የሚደነግግ በመሆኑ በዚሁም ምክንያት በፍትሐብሔር ሊከሰሱ ይገባል በማለት ተወስኗል። ከሳሽ ያወጡትን ወጪ በተመለከተ በፍትሐብሔር ሕግ ቁጥር 2028 ማንም ሰው ከራሱ ጥፋት የተነሳ በሌላ ሰው ላይ ጉዳት ካደረሰ ለደረሰው ጉዳት ኪሳራ መክፈል እንዳለበት ይደነግጋል። እንዲሁም በፍትሐብሔር ህግ ቁጥር 2031 መሰረት በልዩ ሙያ አንድ ስራ የሚፈጽም ሰው ወይም በዚሁ የሙያ ስራ ተግባሩን የሚያካሄድ ሰው የዚሁ የሙያ ስራውን የሚመራበትን ደንብ መጠበቅ እንደሚገባው ይደነግጋል። በዚሁ መሰረት ተከሳሽ የሙያ ስራቸውን ደንብ ጠብቀው መስራት ሲገባቸው ይህንን ባለማድረጋቸው በከሳሽ ላይ ለደረሰው ጉዳት ኃላፊ ስለሆኑ ተከሳሽ ለሕክምና ያወጡትን ወጪ 21200 ብር ሊከፍሉ ይገባል በማለት ውሳኔ ተሰጥቷል። ወጪና ኪሳራ ግራቀኛችሁ ተቻቻሉ። ይግባይ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቁ። በተሰጠኝ ፍርድ ደስ ብሎኛል። ነገር ግን ከዛ በፊት መድኃኒቱን በታዘዘ ሰዓት ሄጄ ፋርማሲ ከገዛው በኋላ ብችል ወደ ሐኪሜ ተመልሼ ባሳየው ጥሩ ነበር፣ ወይ ደግሞ ለሚያውቅ ሰው መድኃኒቱን ባሳይ እዚህ ጉዳት ላይ አልደርስም ነበር። በፋርማሲስቷ በመተማመኔ ለጉዳት ተዳርጌያለሁ። ብዙ ነገሮች ከኔ እንዲማር ሰው ፈልጌ ነው አንድም ወደ ፍርድ ቤት የመጣሁት። በወንጀል ቅጣታቸውን አግኝተዋል። ግን በፍርድ ቤት በፍታ ብሔርም ደግሞ ያወጣሁት ወጪ እንዲከፈለኝ በጠየኩት መሰረት ፍርዱ በትክክለኛ ስለተሰጠኝ እጅግ በጣም ደስ ብሎኛል። የልፋቴንም የድካሜንም ዋጋ አግኝቻለሁ። እንግዲህ በተፈረደው ነገር ባዝንም ባለፈው በወንጀል ተከሰሼ ቅጣቴን ጨርሼ ነበር የወጣሁት። ከዚህ በኋላ ከቅጣቴ በኋላ ያስጠልቀኝ ይቀኛል ብዬ አስቤ ማለም የማላቅም ነበረ። አሁን ደግሞ በፍትሐ ብሔር በደረሰባት ጉዳት ተጠይቄ ፍርድ ተሰጥቷል እና በፍርዱ ያው ሰው እንደመሆኔ መጠን ባዝንም ግን ያው ተምሬበታለሁ በሙያዬ ማለት ነው አይቼ አንተም ብዬ የተገናዘበ ነገር ሙያዬን ጠንቅቄ እንዳቅና ለወደፊቱም ትጉ ሰራተኛ፣ ጠንካራ ሰራተኛ ሙያዬን እማከብር ሰው ሆኜ እንድወጣ ስላደረገኝ ደስ ብሎኛል፣ አስተምሮኛልም ሌሎቻችሁም ከኔ ተምራችሁ በሙያችሁ ያለውን ነገር አስተካክላችሁ እንትኖችን ተገልጋዮችን ማገልገል እንዳለብን ተምሬበታለሁ። አመሰግናለሁ። ማንኛውም ባለሙያ በተሰጠው ስራ ዘርፍ በሀቀኝነትና በትክክል በማስተዋል ህዝቡን እንዲያገለግሉ በዚህ አጋጣሚ ምክሬን እለግሳለሁ። እኔም በተሰጠኝ ፍርድ ደስተኛ ነኝ። በሽታዬን ተቋቁሜ እዚህ ጋር በመድረሴ እኔም ደስተኛ ነኝ። በዛ በደረሰብኝ ጉዳት ፍርድ ቤቱም የሰጠኝን ተገቢ ምላሽ ተቀብያለሁ። አመሰግናለሁ። ተመልካቾቻችን የዛሬውን የችሎት ውሎ እንዴት አገኛችሁት? ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ሁሉም ሙያዎች የሚመሩበት የራሳቸው የሆነ የሙያ ደንብና የስነ ምግባር መርሆች አሏቸው። ልዩነታቸው አንዳንድ ሙያዎች ለምሳሌ እንደ ሕክምና ባሉ የሙያ ደንብና ስራ ላይ የስነ ምግባር መርህን ባለመከተል የሚደርሱ ጉዳቶች ከፍተኛና ጉዳታቸውም ወዲያውኑ የሚታይ በመሆኑ በሰው ሕይወት ላይ ወይም አካል ላይ ከፍተኛ ጉዳት ያደርሳሉ። በመሆኑም ሁላቸው ስራችንን ስንሰራ የሙያችንን ደንብና መርህ በማክበር በሙሉ ትኩረት ይሁን የሚለው የዕለቱ መልዕክቴ ነው። ትንሽ መዘናጋት ውጤቱ የከፋ ሊሆን ስለሚችል። እስከ ሳምንት፣ መልካም ሳምንት።